የሁለት አይነት ሰዎችን ዱዓ ተጠንቀቁ ብለዋል፣ ነብዩ አለይሂ ሰላቱ ወሰለም። አንደኛ የተበዳይ ዱዓ ፍፃሜ መሸሸገ የሚውል ከተማ ከምድር በታች ገንብታ አማጠናቀቁ አስራ 25 ዓመቱ ቱርካዊ ግለሰብ ለ25 ዓመታት የረመዳን የመጨረሻዎቹን አስር ቀናት ይጥቃሉ። ጠላቶች ሁለት አይነት ናቸው። የውጭ ጠላት በአለም ለሙስሊሞች የለም፣ ዛሬም የለም ነገር ቃይዳ ቦኮ ሐራም በነፈቱ ልመጅድ አይደለም። ምን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንደምን አላችሁ? ሁላችሁም ባላችሁበት በሰላማችሁ በዝዝት ይበልልኝ። በዛሬው ፕሮግራሚ መግቢያ ላይ እንዳያችሁት ለእናንተ ያስተምራሉ ያዝናናሉ ብዬ ያሰብኳቸውን ቪዲዮዎች ይዤ ቀርብ ያለሁ። ቪዲዮውን ላይክና ሼር እያደረጋችሁ ተከታተሉ። የሁለት አይነት ሰዎችን ዱአ ተጠንቀቁ ብሏል ነቢዩ ዐለይሂ ሰላቱ ወሰላም። አንደኛ የተበዳይ ዱአ ምን ቻይ ነው የተበዳይ ድዋ፣ እንደሚደርስም እየነገረን አላህ። ዛሬ ፍልስጤምን ስነ እንደነገጠለ ቻይነቱ አዩ። እርጉ ሴት የምትገደልበት ምድር፣ እጻል ልጅ የሚገደልበት ምድር። የፍልስጤም እጻል ልጅ ስታድግ ምን ታረጋለህ ሲባል ስለማላድግ ምንም አላረግም ነው የሚለው ስለሚገደል ማለት ነው። ስታድግ ምንድነው ሲባል እቅድ የለኝም ለምን አላድግማ የአላህ ቁጥ ያውረድባቸው ህፃን ልጅ ስለሚገሉ። ፊርዓውኑም ዩዘቢሑ አብናአኩም ወየስተሕዩ ኒሳአኩም ወንዶችን ይገላል ሴቶችን ይተዋል የተባለው ፊርዓውን ይ በዘመናችንም ፊርዓውን አየ፣ ህፃን ልጅ የሚገሉ ፊርዓውኖች። ለሸታ ምንሳሳላቸው ህፃናቶች ሳይርባቸው ሳይጠማቸው ሲያለቅሱ የሚረብሹን ህፃናቶች ረክፈአሉ። እርጉዝ ሴት ረክፋለች ግን ሰዓት አለው። አምስት ሰከንድ ለሱ ብዙ ናት። ለእኔ ላላንተ አምስት አመት ብዙ ነው ላላህ ትንሹ ናት። አምስት ሰከንድ በሰከንድ ውስጥ ማንነታችንን ከወላችን ማየንኩ መንቀጥቀጡ ተነሳ ተብሎ ልጅ ይዞ ሁሉም ወጣ። እውነት መንቀጥቀጥ ነው ምንድን ነው የሚለው በኋላ እየሰማን ይመጣል። ይህንን ይመስላል። የተበዳይ ዱዓ፣ ዳዕወቱል መዝሉም በጣም ከባድ ነው። ምናልባት ስንበድል ቀላል ነገር ሊመስለን ይችላል፣ ግን የዘራነው ዘር ጎርፍ ሆኖ ይወስደናልና መጠንቀቅ አለብን። ቤተሰቦች፣ በዳይ መሆን በጣም ከባድ ነው። በአላህና በተበዳይ ዱዓ መካከል ምንም መጋረጃ የለም። ቀጥታ ነው ጠብ የሚያደረገውና መጠንቀቅ ይጠበቅብናል። ቀጣይ አንድ ቪዲዮ ልጋብዛችሁ፣ እሱም አሜሪካ የትንሳኤ ቀን ደርሷልና አንደርግራውንድ ከተማ መግንባት አለ አለብኝ ከዛ ማምለጥ አለብኝ ብላ አንደርግራውንድ ከተማ ገንብታለኝ ባለ ስልጣንና ትላልቅ ባለ ሀብቶቿን ከየው መልቂያ ማለታድን በጣም የገረመኝ ነገር ነው። ይህንን ይሄንን እንከታተል እስኪ የነበረው እንዳልነበር እየሆነ ዘመኑ ከሸማኔ መወርወር ይልቅ እየፈጠነ ሁሉም ነገር በከፍተኛ ፍጥነት ወደ ፍጻሜ ዘመን እያዘገመ ክስተቶች የእልቀት ዓለምን ዋዜማ እያበሰሩ ይመስላል። ወደ ዳግም ምጽአት መቃረባችንን ጸሐፍት በሾለ ብዕራቸው እየከተቡ ሲሆን፣ አሁን ላይ የሁሉም ትኩረት ሀያሉ አሜሪካ መሆኗ እየተነገረ ይገኛል። ይህም ሊሆን የቻለው አሜሪካ ለዓለም ፍጻሜ መሸሸጊያ የሚውል ከተማ ከምድር በታች ገንብታ አጠናቀቋ ከተሰማ በኋላ ነው። በዋነኝነት ባለስልጣናቶቿንና የናጠጡ ባለጸጎችን ከሞት ለማስመለጥ የተገነባው ይህን የምድር ውስጥ ከተማ ገንብቶ ለማጠናቀቅ 21 ትሪሊዮን ዶላር መፍጀቱ ተነግሯል። በፕሬዚዳንት ጆርጅ ሀርበርት ዎከር ቡሽ ዘመነ መንግስት የዋይት ሀውስ የቀድሞ ባለስልጣን የነበሩት ካትሪን ኦስቲን ፊትስ ነገሩኝ ብሎ ኒውዮርክ ፖስት እንደዘገበው የአሜሪካ መንግስት በድብቅ በትሪሊዮን የሚቆጠር ዶላር ወጪ አድርጎ ሀብታሞችና ባለስልጣናት የሚጠለሉበት የምድር ውስጥ ከተማ ሲገነባ ቆይቷል። ይህ የቀድሞ ባለስልጣን እንደሚሉት የክፉ ቀን መሸሸጊያዎቹ ከግሪጎሪያኖች 998 ጀምሮ መገንባት የጀመሩ ሲሆን እስካሁንም ወደ 17 የሚጠጉ መሸሸጊያዎች በኔትወርክ ተሳስረው በተለያዩ ቦታዎች በመሬት ውስጥ ለውስጥ ተገንብተው አልቀዋል። ይህ አሜሪካ ከምድር በታች የገነባችው የመሸሸጊያ ከተማ በውስጡ ብዙ መገልገያዎች ይዟል የተባለ ሲሆን የሆቴሎች መንደር፣ ሲኒማ ቤት፣ የመገበያያ ቦታን ጨምሮ ማንኛውም አይነት ቅንጡ የመዝናኛ አገልግሎትና በምቾት ለመኖር የሚያስፈልጉ ዋና ዋና ነገሮችን ይዞ የተሰራ ነው ተብሏል። ከፕሬዚዳንት ጆርጅ ኤች ደብልዩ ቡሽ የስልጣን ዘመን ከግሪጎሪያኑ 1989 እስከ 1990 የቤቶችና የከተማ ልማት ረዳት ጸሐፊ ሆነው ያገለገሉት ካትሪን ኦስቲን ፊት አሜሪካ ያገኘኝን የምድር በታች ከተሞች ስትገነባ ከ1998 እስከ 2015 ባለው ጊዜ ውስጥ ብቻ 21 ትሪሊዮን ዶላር ወጪ ማድረጓን ተናግረዋል። የሆነው ሆኖ ዘመኑ ከሸማኔ መወርወሪያ ይልቅ እየፈጠነ ሁሉም ነገሮች በከፍተኛ ፍጥነት ወደ ፍጻሜን ዘመን እያዘገሙ ክስተቶች የዕልቀተ ዓለምን ዋዜማ እያበሰሩ ባለበት በዚህ ወቅት ምድራዊ ሀብት የሌለው ምስኪን በንስሐ ከጥፋት ለመዳን ፈጣሪውን ሲማጸን፣ ሀብትና ጉልበት የተረፋቸው እንደ አሜሪካ ያሉ የዓለማችን ሀያላን መንግስታት ደግሞ ዜጎቻቸውን ከመጽሀቱ ቀን ለማዳን መሸሸጊያ እየገነቡ ጥረት ማድረጋቸው የሰሞኑ መነጋገሪያ ጉዳይ ሆኗል። medical facilities and emergency command and communication links to the U.S. military all around the world. ይህንን ይመስላል እንግዲህ። አሜሪካ የውመልቅያማ ደርሷል ብላ ነው ይህንን አንደርግራውንድ ከተማ የገነባቸው ነገር ግን አላህ ስብሐነ ወተዓላ የላውን ወደ ታች ግልብጥብጥ የሚያደርግ ነው እና ይህ ምንም የሚያቀተው ነገር የለም። አለማመን በጣም ከፍተኛ ችግር ነው። ሌላ አንድ ቪዲዮ ላሳያችሁ። ለ ሀያ አምስት ዓመታት ያክል ኢቲካፍ ያደረገ አንድ ቱርካዊ ግለሰብ ነው። ኢቲካፍ ያው አሽረል አዋኺር ረመዷንን የመጨረሻዎቹ አስር ቀናታት የሚገባ ነው እና እነዚህን ቀናቶች በኢባዳ ስላሳለፈ ሰው ነው። እሱን እንከታተል። ቱርካዊው ግለሰብ ለተከታታይ 25 ዓመታት የኢቲካፍ ማድረጉ ተሰማ። የ65 ዓመቱ ቱርካዊ ግለሰብ ለ25 ዓመታት የረመዳን የመጨረሻዎቹን አስር ቀናት ኢቲካፍ በማድረግ አሳልፏል። ኢቲካፍ በረመዳን የመጨረሻዎቹ 10 ቀናት ውስጥ የሚደረግ የአምልኮ ስነ ስርዓት ሲሆን ሙስሊሞች በመስጂድ ውስጥ ኢባዳ ለማድረግ ራሳቸውን የሚያገሉበት ተግባር ነው። በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጊዜ የጀመረው ይህ ተግባር ራስን ለዱዓ መወሰንን፣ ቁርአን መቅራትና ከዓለማዊ ነገር በመታቀም መንፈሳዊ ነጸብራቅን የሚጠናከርበት ወቅት ነው። ስለ ኢቲካፍ ለመጀመሪያ ጊዜ ተማረው እንደ አውሮፓውያን አቆጣጠር በ2001 እንደሆነ የሚናገረው ግለሰቡ በዚህ አመት መጀመሩንም ነው የተናገረው። ለአመታት በተለያዩ መስጅዶች ራሱን ያገለለው ፓርክ በዴንማርክ ሜንድ ዘመን በተሰራው ካሚኢ ከቢር መስጅድ አራት አመት፣ በሰልጁክ ዘመን በተሰራው በሃን መስጅድ ደግሞ አንድ አመትን ጨምሮ ላለፉት 20 አመታት በተለያዩ መስጅዶች ኢቲካፍ ማድረጉን ዴይሊ ሰባህ ዘግቧል። ግለሰቡ በመስጅድ ውስጥ ይበላል ይተኛልና ቀኑን በዱዓ ቁርአንን በመቅራት እንዲሁም ሃይማኖታዊ ጽሁፎችን በማንበብ ያሳልፋል። ግለሰቡ አናዶሎ ኤጀንሲ ሲናገር በኢቲካፍ ውስጥ ትልቅ መንፈሳዊ እርካታን እንደሚያገኝና ያ ጊዜ ሁልጊዜ በጣም አጭር እንደሆነም ተናግሯል። ለ25 ዓመታት ኢቲካፍን ስከታተል ቆይቻለሁ። ይህን የአምልኮ ስርዓት ለመጀመሪያ ጊዜ ሳውቅ በ2001 ለመጀመር ወሰንኩ ያለ ሲሆን ሙስሊሞች በሁሉም የህይወት ዘርፎች ነቢዩ መሐመድ እንደ አርአያ ሊወስዱ ይገባል። ኢቲካፍ አንድ ሰው ከዱኒያ ጉዳይ እንዲርቅና ሙሉ በሙሉ ወደ አላህ እንዲመለስ ይፈቅዳል። በቅንነት ሲፈጸም ከመልካም ተግባራት መካከል አንዱ ተደርጎ ይወሰዳልም ነው ያለው። ፐርክ በመጨረሻዎቹ ኢቲካፍ የማድረግ ልምዱን ለመተው አስቦ እንደማያውቅና እስከ ቻለ ድረስ ለመቀጠል እንዳሰበም ተናግሯል። ኢቲካፍ ስገባ በመንፈሳዊ የታደሰ ባትሪ እንደሞላ ይሰማኛል ብሏል። ከውጭ ዓለም ጋር ያለውን ግንኙነት ስለቆረጥክም ኢቲካፍ ወደ አላህ ያቀርባል ሲልም ነው የጠቆመው። የኢቲካፍ ተሳታፊዎች ከመስጅድ የሚወጡት ለአስፈላጊ ፍላጎቶች ብቻና በተለምዶ በቀን ከአራት ሰዓት በላይ የሚተኙ መሆናቸውን እንዲሁም ቀሪውን ጊዜ ግን ለኢባዳ የሚያውሉ መሆናቸውን ጠቁመዋል። ፐርክ በቅርብ ዓመታት ውስጥ ለኢቲካፍ ያለው ፍላጎት እየጨመረ መምጣቱን የገለጸ ሲሆን ሌሎች ሰዎቹ በህይወት ዘመናቸው ቢያንስ አንድ ጊዜ እንዲያደርጉትም አበረታቷል ሰዎች ለኡምራ ለመሄድ በሺዎች የሚቆጠሩ ዶላሮችን ያጠፋሉ ነገር ግን ወደ ኢቲካፍ ለመምጣት ያመነታሉ ብሏል ድፍረትና ትጋትን ይጠይቃል ከእለት ተዕለት ኑሮህን ትተህ አስር ቀን ሙሉ በሙሉ በመስጅድ ውስጥ አሳልፋለህ ለሁሉም ሰው ከልቤ እመክራለሁም ብሏል ይህንን ይመስላል በጣም መታደል ነው ለ25 ዓመታት ኢቲካፍ ያደረገ ሰው ነው በጣም ደስ ይላል ረመዷን ላይ ኢቲካፍ ጣሙ በጣም ለየት ያለ ነው በጣም መታደል ነው እላለሁኝ ሌላ አንድ ቪዲዮ ላሳያችሁ። እሱ ምንድነው፣ ሳኡዲ ጠላቶቿ እነማን ናቸው? ሳኡዲን የማይወድልም፣ ሳኡዲን ሙስሊም የሆነ አካል ሁሉም ይወዳል። ምክንያቱም ሳኡዲ ውስጥ ለየት ያለ ለኛ ለሙስሊሞች መገለጫ ስላለን ነውና፣ ሳኡዲ ጠላቶቿ እነማን ናቸው የሚለውን እንከታተል። የሳኡዲ ጠላቶች ሁለት አይነት ናቸው፣ የውጭም የውስጥም። የውጮቹ እነ አሜሪካን ይመስል እነ እስራኤልን ይመስል፣ ትክክለኛ አይን ላየው ጠላት መሆናቸውን ያያል። ልቡ ለተገለበጠበት ልቡ ውስጥ በሽታ ለወደቀበት ደግሞ የእነ አሜሪካ ወዳጆች ናቸው ይላታል። የውስጥ ጠላቶቹ ማን ናቸው? ራፊዳ ሺአዎችን ይመስል። ምክንያቱ ሰሃባዎች ተከብረው ቀብራቸው ላይመለክም ላይሰደብም በአደባባይ የት ነው? ሳኡዲ ነው የምታገኘው። ኢራን ሂድ፣ ቀብራቸው ይመለካል፣ የአሊ የሁሴን የሐሰን፣ እነዚህን እነፋጢማን እነዚህ እነዚህን ያመልካሉ ካላሁ አቡበክር፣ ዑመር በአደባባይ ይረገማሉ። ሱፊዮች ሁለተኛ የውስጥ ጠላት ናቸው። ራሳቸውን ወደ እስልምና ቢያስጠጉም ቀብር አምልኳቸውን በእውቀት የተዋጋቻቸው ማናት? ሳውዲ መሪዎችና ዑለማዎቿ ጭምር። ይህ ሲባል መሪዎቹ ስህተት የለባቸው አለባቸው። አለሱና ወልጀማዓት ትክክለኛ ሙስሊሞች መሪ ጥፋት ሲያጠፋ በሚስጥር ይመክሩታል። ይሄ ዲናችን ነው። ከዛ ውጭስ ዱዓ እናደርግለታለን። አላህ ሆይ ሙስሊም መሪዎችንም አንተ ለምትፈልገው ነገር ምረጣቸው፣ ከመጥፎ ከውስጥም ከውጭም ሸረኛ ጠብቃቸው እንላለን ጀዛኩሙላሁ ኸይር። ይሄንን ይመስላል ሳኡዲ ሲባል በጣም እንወዳት በልባችን ያለች ሀገር ናት። ጥላቶቿም እነዚህ ናቸው፣ የውስጥና የውጭ ጥላቶቿ። ቀጣይ ያለው ቪዲዮ ኦመር ኮምቦልቻ የሚባለው ሰውዬ ታውቁታላችሁ። አህባሽ ከዚህ በፊት በመጣ ሰዓት አህባሽን ሊያነግስ የተነሳ ሰውዬ ነውና የሱ አስገራሚ ንግግር አሁንም ያው ከምርጫው ጋር ተያይዞ ቅስቀሳ እያደረጉ እየሄዱበት ያለጉት መጥፎ ነገር ስላለ ከዛ ጋር ይዤ አንድ አያይዤ አንድ ቪዲዮ ልገብዛችሁ። ቪዲዮውን ተከታተሉ። እንደ ዋሃብያ ጥላት በዓለም ለሙስሊሞች የለም፣ የለም፣ ዛሬም የለም፣ ነገም የለም፣ ሻሊ ብለዋል። አንድ ወንድ ልጅ ሁለት አይሞትም፣ ሶስት ጊዜ አይሞትም። በዋሀብያ ተንኮል ቢሆን ነሸጡ አስ ነበር። ብዙ ጊዜ ሊገሉም አቅደዋል። አስዋው መታቸው አታየውም ነበር እኔ ዋሀብያ ማለት ምን አለ መሰለህ፣ የአስክሬን ሳጥን የሚሸጡ ሰዎች አሉ አይደለም? እነሱ ገበያ የለም የሚሉ ሰው ያልሞተለት ነው ሰው ካልሞተ ገበያቸው ይዘጋል። የእነሱ ዲላቸው ሰው ሲሞት ነው ገበያው የሚከፈተው። ውሃብያ ረብሻ ሲኖር ነው የሚያተርፈው። ስለ ሰላም ከሆነ ፀጥ ካለ መስጂድ ካልተቃጠለ ረብሻ ከሌላው ሃይማኖትም ጋር እርስ በርስ ካልመጣ ይደርቅባቸዋል። አንዱ የሚገርመው ግን ታልናገረው ምህደው ውሃብያ አሁን በአለም ሀታ ከሰዑድ ጀምሮ ይሄ አለም አንቅሮ የተፋው ስለ ለምንም አይበጅም ተብሎ የተጣለ ነው። ኢትዮጵያ ላይ ግን ይህ ማሽሞልሞን አያስፈልግም፣ በተለይ ለኢትዮጵያ ሰመኒያ ምናምን ብሔር ላለው ስንት አይነት እምነት ላለው ቀርቶ አንድ አይነት ኢስላም ተከታይ ናቸው ለሚባሉት አገሮች እንኳ በልቶ የጨረሰ ነውና መቀለዱን ትተን እስካሁን አይበቃም ወይ? እኔ አንድ አንድ ሸክም አለ የሸክ ልጅ ነኝ ብሎም አለ በጥቅም የሚሸጥና እነሱን የሚያሽሙ ነው። ምን እነሱ የአንድ ቀን ሀዲያ ሊሆን ይችላል። በምላስ ተደልሎ ሊሆን ይችላል። የመንግስትም አካል እንበለው፣ ክርስቲያንም እንበለው፣ የሙስሊሙም ሸክም እንበለው፣ ደረሳ ቢበቃ ያን አካል ከዚህ በኋላ ማለፍ አትችልም፣ ብለን ልናቆም ይገባ። ይህ አክራሪ ጽንፈኛ ኤስአኤስ በኮ ሐራም አልሸባብ አልቃኢዳ ሀገርህ ላይ እየተስፋፋ ነውና ይህን በጋራ እንታገል። የኢትዮጵያ መንግስት እኳ አልሸባብን ለመዋጋት ሶማሌ ሄዷል። አይደለም ሶማሌ ክህድ ዚህ ያለን አልቃኢዳ አስተምሮቱ አልቃኢዳ በኮ ሐራም በነፈቱ ልመጂድ አይደለም የሚመሩት እንደው ውሃብያ ጠላት። በዓለም ለሙስሊሞች የለም የለም። ዛሬም የለም ነገም የለም። ሻሊ ብለዋል። አንድ ወንድ ልጅ ሁለት አይሞትም፣ ሶስት ጊዜ አይሞትም። ውሃብያ ተንኮል ቢሆን ነሸጡ አስካሁን የሉም ነበር። ብዙ ጊዜ ሊገሉ አቅደዋል፣ አስበዋል ነው። እሸጡ መርፊታቸው አታየውም ነበር። እኔ ውሃብያ ማለት ምን አለ መሰለህ፣ ይሄ የአስክሬን ሳጥን የሚሸጡ ሰዎች አሉ አይደለም? እነሱ ገበያ የለም በሚሉ ሰው ያልሞተለት ነው ሰው ካልሞተ ገበያቸው ይዘጋል። የነሱ ዲላቸው ሰው ሲሞት ነው ገበያው የሚከፈተው። ዋሀብያ ረብሻ ሲኖር ነው የሚያተርፈው። ሰላም ከሆነ ፀጥ ካለ መስጂድ ካልተቃጠለ ረብሻ ከሌላው ሃይማኖትም ጋር እርስ በርስ ካልመጣ ይደርቅባቸዋል። አንዱ የሚገርመው ግን ታልናገረው መሄደው ዋሀብያ አሁን በአለም ሀታ ከሳኡዲ ጀምሮ ይሄ አለም አንቅሮ የተፋው ስለ ለምንም አይበጅም ተብሎ የተጣለ ነው። ኢትዮጵያ ላይ ግን ይሄ ማሽሞንሞን አያስፈልግም፣ በተለይ ለኢትዮጵያ ሰመኒያ ምናምን ብሔር ላለው ስንት አይነት እምነት ላለው ቀርቶ አንድ አይነት ኢስላም ተከታይ ናቸው ለሚባሉት አገሮች እንኳ በልቶ የጨረሰ ነውና መቀለዱን ትተን እስካሁን አይበቃም ወይ? እኔ አንድ አንድ ሸክም አለ፣ የሸክ ልጅ ነኝ ብሎም አለ፣ በጥቅም የሚሸጥና እነሱን የሚያሽሙ ነውምን። እነሱ የአንድ ቀን ሀዲያ ሊሆን ይችላል፣ በምላስ ተደልሎ ሊሆን ይችላል። የመንግስትም አካል እንበለው፣ ክርስቲያንም እንበለው፣ የሙስሊሙም ሸክም እንበለው፣ ደረሳ ቢበቃ ያን አካል ከዚህ በኋላ ማለፍ አትችልም ብለን ልናቆም ይገባ። ይህ አክራሪ ጽንፈኛ ኤስ አይ ኤስ ቦኮ ሐራም፣ አልሸባብ፣ አልቃኢዳ ሀገርህ ላይ እየተስፋፋ ነውና፣ ና ይህን በጋራ እንታገል። የኢትዮጵያ መንግስት እኮ አልሸባብን ለመዋጋት ሶማሌ ሄዷል አይደለም? ሶማሌ ከሄድ እዚህ ያለን አልቃኢዳ አስተምሮቱ አልቃኢዳ ቦኮ ሐራም በነፈቱልመጂድ አይደለም የሚመሩት